እና ቃል ትገቢልኛለች ወይ? ቃል የምገባው ምን እንዳልሆን ነው፣ ምን እንዳላደርግ ነው፣ ምን እንድን ነው። ሰው ያልገባኝ ነገር አለ። ሰዎች ብዙ ነገር እያሉኝ ነው። በውስጥም ምናምን የሆነ ብቻዬ በቃ ውስጤ ላይ የሆነ የሰማሁት ነገሮች አሉ። የተፈጠረ ነገር አለ። ያ የተፈጠረው ነገር ግን እውነት ስላልሆነ ይሄ እውነት ያልሆነውን ነገር ደግሞ አንቺ መጀመሪያ ሰምተሽ ውስጥሽ እንዲረበሽ ስለማልፈልግ ለዛ ነው ቃል ግቢልኝ እያልኩሽ ያለሁት። ማንም ሲሆን ነገር ሊልሽ ይችላል። ያንን ነገር አንቺ

እኮ አልኩሽ እኮ እነሱ ከነገሮች በኋላ አንቺ እንኳን ነው ማለት ያለብሽ። እንኳን ለምንላለው እውነታ አንተንም ጠይቄ ጠይቅ ይረዳለሁ እንጂ። ሰላም፣ እንዴት ናችሁ ውድና የተከበራችሁ ቤተሰቦች? አላችሁልኝ ወይ? አለሁላችሁ። እኔ እግዚአብሔር ይመስገን ደህና ነኝ ነኝ። እንዴት ነው ቆይታ እናንተ ጋር ምን ይመስላል? እኔ ጋር ደስ ይላል፣ አሪፍ ነው። ጥሩ ጊዜ እያሳለፍኩኝ ነው ከእናቴ ጋር ደስ ደስ የሚሉ ነገሮችን አይቻለሁ። ማለት አሪፍ ነገሮችን እያሳለፍን ነው እግዚአብሔር ይመስገን። እና ውድና የተከበራችሁ ቤተሰቦች ዛሬ ወደ እናንተ የመጣሁበት ዋነኛ ምክንያት ብዙ ብዙ ነገሮችን እየሰማሁ እገኛለሁ። ማለት አንዳንድ ነገሮችን እየሰማሁ ነው። እና እየሰማሁት ያለሁት ነገሮች፣ ያው ይህ ቪዲዮ የምትመለከቱ ሰዎች ልትሰሙ ትችላላችሁ። አይዶን ነው። ነገር ግን ይሄ እየሰማሁት ያለሁት ነገር ደግሞ እናቴ እንድትሰማው አልፈልግም ማለት ይህንን ነገር ማሚ እንድታቅብኝ አልፈልግም። ስለዚህ ማሚ እንድታቅብኝ ስለማልፈልግ ማለት እንድታቅብኝ ሳይሆን ኖርማሊ እንደዚህ ዓይነት የማይሆን የወሬ ጭምጭምታ ሰምታ ውስጧ አንድ ረበሽ ወይ ደግሞ ወይኔ ልጄ ነው እንደዚያ ሆነ እንደዚ ያደረገ ምናምን የሚባለውን ነገር እንደዛ እንድት ስለማልፈልግ ዛሬ ማሚን ጠርቻት አንድ ቃል ማስገባት ነገር ይኖረኛል ማለት ነው። ምን መሰላችሁ፣ በቃ ሰው ልጅ ብዙ ሊያወራ ይችላል። የሰው ልጅ ስለ ሰው ብዙ ነገር ሊወራበት ይችላል። ስለ እኔም ሊሆን ይችላል። ስለ ማንኛውም ሰው ብዙ ነገር ሊወራ ይችላል። ግን ደግሞ የተወራው ነገር ሁሉ እውነት ነው ብሎ መቀበል ደግሞ ያ ትንሽ ደስ አይልም። ምክንያቱም አንዳንድ ሰዎች የተፈጠረው ነገር ሌላ ሆኖ ሳለ ሌላ ነገር ተፈጥሮ ደግሞ በዚህ ጋር ደግሞ ያልተፈጠረ ነገር ደሞ የሚያወሩ ሰዎች ስላሉ የሆነው ሌላ የተደረገው ሌላ ስለሆነ ያ ነገር እየተፈጠረብኝ ስላለ፣ በውስጥም ደግሞ እየጻፉልኝ ያሉ ሰዎች አሉ። እንደዚህ እንላለን እንደዚህ እናወራለን ምናምን እንደዚህ እየተቋጨ ጉዳይ እነሱ ድም ብለው እያነሱ የማይሆን ነገር እየዘባረቁብኝ ስለሆነ፣ ያን ነገር ደግሞ ማሚ ስትሰማ ውስጧ እንዲያዝንብኝ ስለማልፈልግ ዛሬ ማሚን ጠርቼ ቃል አስገባታለሁ። የማስገባት ቃል በቃ ማንም ሰው ምንም ቢልሽ፣ ማንም ሰው ምንም ነገር ቢነግርሽ፣ ማንም ሰው እንደዚህ ነው እንደዛ ነው ገለመሌ ሆያሆዬ ቢያበዛብሽ፣ አንቺ እነሱን ሰምተሽ ማለት አንዳንዴ ሰው ይሰማና ቶሎ ያምናል ይላል በዚህ ሲሰማ ኦኬ የሚል ነገር ስላለ ሰምተሽ ውስጥሽ እንዲረበሽ ስለማልፈልግ ያ ነገር ስላለ ይሄን ነገር እንደዚህ እንደዚህ የተባልኩኝ ነው። ነገር ግን ምንም ነገር ወደ አንቺ ቢመጣ ቅድሚያ እኔን ጠይቂ፣ አንቺ ከመናደድሽም በፊት። ምክንያቱም ልትናደር ትችላለች ከተናደድሽ ደግሞ ያማታል። ያ ደግሞ እንዲያማስ ደግሞ አልፈልግም እና ያ ነገር ከተፈጠረባት ያ ነገር ማሜ እንድትከፋብኝ ስለማልፈልግ በማንኛውም አጋጣሚ ምንም አይነት ነገር ከሰማሽ፣ ምንም አይነት ነገር ከነገሩሽ፣ ምንም አይነት ነገር ሚዲያ ላይ ወይ ደግሞ ሌላ ቦታ ላይ ወይ በውስጥ ሊሆን ይችላል በተለያዩ በቲክቶክም በኢሞን በምንም ነገር በቃ በየትኛውም መንገድ ስለኔ ኔጌቲቭ የሆነ ነገር ከሰማሽ እድሜያ፣ እኔን ጠይቅኝ መጀመሪያ። ከእኔ መልስ ታገኛለሽ። ከመናልዷ በፊት ናስቲ ልጄ ብላ እንድጠይቀኝ በማሰብ ነው ዛሬ ይሄንን ይዤላቸው የመጣሁት። ውድ ቤተሰቦቼ ጠርቻታለሁ ማሚን። ያው ሰፈር ስለሆነ እንግዲህ ያው ሰሞኑን ቤታችን እዚህ ቅርብ ስለሆነ ነው፣ ማለት ደረጃ ወርዳ ብቻ በመምጣት ብቻ ስለሚቀርብ ነው። እና ማሚን ጠርቻታለሁ እግሯን ስለሚያማት ብዙ ቦታ መሄድ ስለማትችል ነው። ቤት ውስጥ ደግሞ ያው እንደምታውቁት በዚህ ጋር ሌላ ነገር አለ። በዚህ ጋር ብዙ ሰው ስላለ ቤት ውስጥ አይመችም ብዙ ጊዜ። ለዛ ነው ውጭ የጠራዋት ማለት፣ እዛው ቤት አትነግራትም ወይ እንዳትሉኝ ብዬ ነው። ለዛ ነው ወደዚህ መጠራት፣ እና ቤተሰቦቼ እንግዲህ ማምዬ እንዲደብራት እንዲከፋት አልፈልግም። ለዛ ነው ዛሬ ይህንን እንደ ማስጠንቀቂያም ደግሞም እንደ ምር የሚባለው ከማስጠንቀቂያ ውጭ አትነግረኝም እንደ ቅድመ ጥንቃቄ ነው የምንወስደው፣ የዛሬን ቪዲዮ ማለት ነው። ማሚዬን ጠርቻ ሳለሁ ለምን መውረድ ከብዷት ይሁን ለምን እንደ ቆየች አላቅም፣ ብቻ ትንሽ ደቂቃ እንጠብቃት አለ፣ እንዲሁ እየተጫወትን ደግሞ ልትመጣም ትችላለች። አይመስላችሁም? ቤት ሰዎች ግን እኔ አንዳንዴ በጣም ግር የሚለኛል እኮ ሰዎች። በቃ ማለት ስለሰው ስለሰው ህይወት ያገባል ብዬ አላስብም። በቃ ሁኬርስ አላዛር የራሱን ህይወት እየኖረ ነው። በቃ የራሱን ህይወት እንዲኖር መተው ነው እኮ የሚያስፈልገው እንጂ ሌላ ሌላ ሆያ ሆዬ ማብዛት ገለመሌ ምናምን ብቻ ይመቻቸው። ማሚ መጣሽ? የእኔ ቆንጆ በድጋሚ በጠዋት ነው አንቀጭ የጠራሁሽ። በጠዋት አንቀጭ የጠራሁሽ። ምን ከዚያች አሁን ከዚያች መተሽ ደከመሽ? እንዴ ግን ማሚ፣ እንደዚህ ተይ፣ ጥሩ አይደለም። ቪዲዮ እየቀረጽክ ነው። ዛሬ ብዙ ምነግርሽ ነገሮች አሉ። ለዛ ብዬ ቪዲዮ ጀምሬያለሁ። ሰላም በያችሁ። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን፣ እኛ ደህና ነን። አላዛር እንግዲህ፣ ይኸው ዛሬ ነቃ ብሎ ቪዲዮ በራሱ ጀምሩ። እኔን ራሱ አድርጎኛል መቅረጹ እንዴት ናችሁ እናንተ ሰላም ናችሁ ወይ ሰላማችሁ ባላችሁበት ይብዛ ጾሙስ እንዴት ነው የበረታችሁ ነው ስራውስ ሁሉ ነገር አሪፍ ነው አለን እግዚአብሔር ይመስገን እና ማን ብዬሽ እንዴት ነው ቆይታ አዲስ አበባ ላይ አዲስ አበባ ጥሩ ነው እግዚአብሔር ይመስገን ጥሩ ነው ጥሩ ነው ተመችቶሻል አዎ ምንድነው የጎደለው ነገር አለ ምን ምን እናስተካክል ኧረ ምንም የጎደለው የለም በይ በጣም አሪፍ ነው ሁሉ ነገር ሽበት እያወጣሽ ነው አንቺ ሴትዮ፣ እያረጀሽ ነው። ኧረ እባክህ አይ፣ ገና ላላረጅ ነው። እግዚአብሔር የሸበትሽ ነው። ኧረ ማሜ፣ እንዲህ አይመጣውም። ቶሎ ቤት ሆነው እንደ የኔ ሽበት ለምን ይደንቃል? አንተ እንኳን እያረጀህ እኮ ነው። አይ፣ ይነቀል። ቤተሰቦች፣ የምር ሽበት እያወጣች። ኧረ አይነቀል፣ ይቀመጥ። ውበት ነው። ይሄ ውበት ነው። እርጅና ውበት ነው። ውበት ነው። እግዚአብሔር ይመስገን እዚህ ስላደረሰን። ይሄን አሁን ምን ታውቀበኝ? አይ አልቀብታም። እኔ አሁን አልተመቸኝም። ሽበት ማየቴ ደስ አላለኝም። እኔ አላስጠፋም። ነጭም ሲሆን ደስ ይለኛል። ነጭማ ቢሆን እኮ ያምራል። በቃ አሁን ቀስ እያለ ይወጣል። በቃ ቀስ እያለ ይነጣል። እንዲህ ቀስ እያለ የምርሽን ነው? እውነት ጃኔ ግን ቢጠፋ ባይ ነኝ እኔ ያው በቀባም እንዲጫፉ ምናምን ነው እንጂ ይህ አላስነካውም። ሽበቱ ለማንኛውም ቤተሰቦች ውበት ነው። እያረጀችብኝ ነው ማሚ። ምንድነው የሚሻለኝ? ሽበት እንዳይወጣባት እንደዚህ ጭንቅላቷ ላይ እንደዚህ ይሄ ምንድነው አሁን? ይሄ አልጠፋ ባይዘቦ። ቤተሰቦች ሳልነገራቸው ይህንን ማለት ነው ይሄ ፊቷ ላይ ያለውን ምር የሚባለው ማዲያት ለማጥፋት በቃ ያላደረግነው ነገር የለም። እስቲ የምታውቁ ሰዎች አላችሁ? ይሄን ማዲያት የሚያጠፋ ነገር እንደው ይሄ ፊቷ ማዲያቷ ጠፍቶ ማየት ነው የምፈልገው። ፒሮ ነው በቃ ማለት የሰርጓ ፎቶ ላይ ብቻ ነው ያለው ፒሮ ነው ፊቷን ያየሁት እኔ እኔ ሳቅ ራሴን ሳቅ ጀምሮ ይሄ ነገር አለ። ስለዚህ የሰርጓ ጊዜ ያለውን ፎቶ ሳየው ወይኔ እንዴት እንደምታምር እግዚአብሔር ነው የምላቸው። አሁንስ ያው አሁንም ታምራለሽ ግን ያው ነገሩን ነው የምልሽ። ያው ነው እንግዲህ ለልጆች የሚከፈል ዋጋ ነው። እና ቤተሰቦች በእናታችሁ እንዴት ነው ይሄ ነገር መጥፋት ያለበት፣ እንዴት ነው የሚጠፋው የሚለውን ነገር ብቻ እላችሁ። ታቅም ፈልጉልኝ የምታውቁ ሰዎች ካላችሁ፣ ጠፍቶላችሁ ያለ ሰዎች ካላችሁ እኔ ስንትም የሆነ በቃ ተባበሩ። ከየትም ከየትም፣ ለምን ከየት እንትን በቃ ባህር ውስጥ የሚገኝ ለምን አይሆንም፣ ገብተን እናወጣዋለን። አለ አይደል አይመስልሽም? እስቲ አሁን ለምን የጠራኸኝ? ዛሬ ለምን እንደጠራሁሽ ከመንገሪ በፊት አንቺ በመጀመሪያ ለእኔ ቃል ትገብልኛለሽ ወይ? በምን ጉዳይ ነው? ዝም ብሎ እኮ ቃል አይገባም ቤቢ። በምን ጉዳይ እኮ ጉዳዩ ምንም ነገርሽ አለው፣ ግን ቃል እንድትገብልኝ የምፈልገው ነገር አለ እና ቃል ትገብልኛለሽ ወይ? ቃል የምገባው ምን እንዳልሆን ነው? ምን እንዳላደርግ ነው? ምን እንድነው? እኔ ያልገባኝ ነገር አለ። ምን መሰለሽ? ማለት ሰሞኑን አንዳንድ ነገሮች እየደረሱኝ ነውና ሰዎች ብዙ ነገር እያሉኝ ነው። በውስጥም ምናምን የሆነ ብቻ በቃ ውስጤ ላይ የሆነ የሰማሁት ነገሮች አሉ። ማለት እኔ እንደሰማኋቸው ማለት እኔን ያሉኝ ነገር ስላለ እነዚህ ደግሞ እንዳሉኝ እኔን ነው አናዶኛል፣ በጣም አስቆጥቶኛል፣ በጣም በቃ በጣም ያስደበረኝ ማለት ነው። ስለዚህ ልክ እኔ እንደዚህ እንዳደረጉኝ፣ ለምሳሌ አንቺንም እንደዛ ቢሉሽ ቅድሚያ ቶሎ እንዳትናደጅ ስለሚያምንሽ ማለት ነው። ምንድን ነው በቃ ስለ እኔ የትኛውንም አይነት ኔጌቲቭ ነገር መጥፎ ወሬ ምንም አይነት ነገር ከመስማትሽ በፊት ቀድሚያ ሳትናደጂ፣ ሳይደብርሽ፣ ሳይከፋሽ እኔ እንደምትጠይቂኝ ቃል ጊቢልኝ። እኔ እንዴ ዝም ብዬ ቃል ገባላለሁ ቤቢ? ማለት ማለት ምን አድርጋል? ምን አጥፈታል? እንዴ ጥፋትን ሳላቅ ያጠፋው ነገር ምንድነው? ያደረከው ነገር እኮ አጠፋው እያልኩሽ አይደለም። አጥፍቻለሁ ወይ እንደዚህ አድርጌያለሁ ሳይሆን ላደረግኩ ምንም ነገር ቢሉሽ ሰው እኮ ነው ለምሳሌ ወይ በሚዲያ ወይ ሊሆን ይችላል ወይ ደግሞ ጽፈውልሽ ሊሆን ይችላል፣ ወይ በቲክቶክ ወይ በኢሞ ብቻ በየትኛውም በስልክሽ፣ ወይ ደግሞ ደውለው ቀጥታ ማንም ሲሆን ነገር ሊልሽ ይችላል። ያንን ነገር አንቺ ላትሰሚ ከመስማትሽ በፊት እውነታውን ከኔ ለማረጋገጥ ቃል ትገቢልኛለሽ ወይ? እኮ ምንድነው እሱ ያደረከው ቃል ለመግባት እኮ መጀመሪያ አንተ ያደረከው ማወቅ አለብኝ? እኔ እኮ እንደዚህ ያደረኩው እኮ ለማለት አይደለም። የተፈጠረ ነገር አለ። ያ የተፈጠረው ነገር ግን እውነት ስላልሆነ፣ ይሄ እውነት ያልሆነውን ነገር ደግሞ አንቺ መጀመሪያ ሰምተሽ ውስጥሽ እንዲረበሽ ስለማልፈልግ፣ ለዛ ነው ቃል ጊቢልኝ እያልኩሽ አለሁት። ቆይ አንተ እኔ ቃል ጊቢ እንዳትናደጅ ምናምን የምትለኝ ነገር ምንድን ነው እሱ? ይሄን ያል ያስጨነቀ ነገር ምን ቢሆን ነው? እናቴ እኔ አሁን እኮ እንዲ እንዲ ነው ብዬ እኮ ማውራት እኮ ባወራው የሆነ በቃ ማይመስል ነገር ስለሆነ ማውራት የምን አሁን ለምሳሌ ለአንቺ እንዲህ ነው እንዲህ ነው እንዲህ ነው አሉኝ ብልሽ ወይስ ስቀሽ ትችያለሽ እኮ ገባሽ አይደለም ነገር ግን ደግሞ ወሬው አሁን ለምሳሌ የሆነ ነገር ተኛ ከሆነ ሰው ሲወራና አንቺ ከሰው ስትሰሚው ተረዳሽኝ አይደለም ስለዚህ አሁን ሰው በዛ አሁን ለምሳሌ ጓንት ተጥሏል የተባለውን ወሬ የሆነ ሀገር ላይ ሬሳ ተገኘ እንደሚባለው ማለት ነው ተረዳሽኝ እንደዚህ አይነት ወሬ እንዳይሆነ ለተፈጠረው ነገር ለየትኛውም ነገር አንቺ የመጀመሪያው ተጠያቂ መሆን ያለብኝ እኔ ነው። እኔ ጋር ደውለሽ አንቺ ይሄን ነገር ለምን እየተባለ ያለው ነገር እንደዚህ ነው ወይ ደግሞ እንዲህ እንዲህ ተብያለው እንዲህ እንዲህ ተፈጥሯል፣ ልጄ ምንድን ነው እውነታው? አንተ ጋር ያለውን እውነት ንገረኝ እንድትይኝ ነው ምፈልገው ነው አንተ፣ እኔ ቤቢ፣ በእናትህ እንደዚህ ድብብቅ ያለ ነገር አትናገር፣ በእናትህ ቆይ፣ አትመኝ። እንዲህ ቢሉሽ አትስሚ፣ እሺ? እንደዚህ ቃል ጊቢ። ምንድን ነው እንደዚህ አይነት ወሬ ማለት አልገባኝም፣ እምትናገረው ነገር እንዴ። ማማ ተረጋጊ እንጂ እኔ ንገረኛ፣ እሺ፣ በስንት ስራ ታስረዳኝ ወይ እንዲገባኝ ንገረኝ። ለምንድን ነው አንተ ምንድነው የፈራኸው ነገር? እኔ እኮ ፈራሁ እኮ አይደለም ያልኩሽ። እኔ ሰው መጥቶ አንቺን ካወራሽ እንዳትናደጂ እንዳትበሳጪ በማሰብ ነው ይሄን ነገር ላንቺ እየነገርኩሽ አለሁት እኮ እንጂ እናቴ፣ እኔ ምንም ፈርቼ እኮ አይደለም። ምን ሆነሻል? እኮ እሱም ቢሆን አንተን እንደዚህ ብትሰማ ማሚ ልትናደድ ትችላለች ብለህ ያሳሰበ ነገር ምንድን ነው ነው? እንደው ምንም ይሁን እሺ፣ ውሸትም ይሁን እውነትም ይሁን ግን ያናድዳታል ብለህ ያሰብከው አይደለም? ያልገባኝ ወሬ ለኔ ይላኩልኝ ነው ማለት እንደዚህ እንላለን፣ እንደዚህ ብለን ካወራ እናትህን እንዲ ዳርገ እናናዳታለን፣ እንደዚህ ብለን ካወራን ምናምን እያሉ ለምን አንተ ላይ ምን ጉዳይ አላቸው? አላቅም። በምን ምክንያት እኔ ምን ምን አርጋቸዋል? እኔ አላቅም። ዝም ብሎ ከመሬት ተነስቶ እሱን እኮ ነው ምልሽ። አሁን እኔ የኔን አይምሮ እንደዚህ አርገው ካናደዱኝ፣ ወይ ደግሞ እንዲ ካበሳጩኝ አንቺ ደግሞ ብትሆኚ ምን ያህል ልትናደጅ እንደምትችል አሰብኩ። ምክንያቱም አንድ ያምሻል፣ ግፊት አለብሽ። ሁለት ደግሞ ዝም ብሎ ከመሬት ተነስቶ ሰው ላይ እንደዚህ ይላል። እኔ አሁን እሱ ነገር አልኩሽ። ነገሮችን እስከ አስተካክላቸው ድረስ፣ እስካጣራ ድረስ፣ ነገሮቹ እስከምፈታት ድረስ አንቺ በፍጹም ማንም ሰው ቢደውልልሽ፣ እንደውም ብትችይ የአላዛር እናት ነሽ እንኳን ካሉሽ አይደለሁም ብትይ ደስ ይለኛል። በቃ የሚደውልልኝ ሰው ካለ አናግረዋለሁ በቃ ግን ደግሞ አትመኝ ለምትለው ነገር እኔን ጠይቂ ለምትለው ነገር ባያሳምነኝም እሺ አሁን ባያሳምነኝም አይደለም አሁን እያልኩሽ ያለሁት ሰው እንኳን አንቺ ጋር እንደዚህ እንደዚህ እንደዚህ እንደዚህ እንኳን ተፈጠረ እንዲሆንኩኝ ምናምን እንደዚህ አደረገ አላዛር ብትባይ እንኳን ነው ማለት ያለብሽ እሰይ እና ምን ይጨረስ መጀመሪያ የመስማት አለብኛ ከዛ ወገንም እኮ አልኩሽ እኮ እነሱ ከነገሮች በኋላ አንቺ እንኳን ነው ማለት አለብኝ። እንኳን ለምንላለው እውነታውን አንተንም ጠይቄ ይረዳለው እንጂ ወይ አለብኝ እንኳን አደረገ ማለት ለአንተ ወደ ጥፋት መገፋፋት ነው። እንኳን ትያቸውና ከዛ እኔ ጋ መጥተሽ እውነቱን ታጣራለች። አይ እንደዛ አይባልም እነሱንም በትህትና እቀበላቸዋለሁ። ሚደውል ካለ እውነት አንተ እንደፈራሆ ካለ በትት እናቀበላቸዋለሁ። ከዛ አንተ ደግሞ ደውይ አጠገቤ ከሆንክ አናገራለሁ፣ ወይ ደውይ ጠርች አናገራለሁ። አላቅም ግን አናግርህና እውነታውን እረዳለሁ። እውነታ ወዳለበት ይሆናል እንጂ በጨራሽ አንቺ ስለሌላ ማለት እንደዚህ ማለት ነገሮችን እድሜያ ከኔ ሳትቀበይ በኔጌቲቭ አትረጃ። አይ አልረዳ ጠይቃለሁ እኔ በመጀመሪያ አንቺ እንዳይደብርሽ ብዬሽ ነው። እኔ እንትን ስላሉኝ እሺ ማማዬ እሺ፣ ችግር የለም እረዳለሁ። ለማንኛውም በቃ ማማዬን ቃል አስገብቻታለሁ ማለት ይሄን ነገር ስላችሁ እንግዲህ እኔ ምንም ይሁን ምንም እኔ አላውቅም። ቃል ግቢ ብሎኛል ገብቻለሁ። ያለውን ነገር ደግሞ ለእናንተ በቪዲዮ አቀርባለሁ። ቤተሰቦች ምን መሰላችሁ፣ ማለት እንደዚህ ስል እናንተም ብዙ ተጨንቃችኋል። ማለት ምንድን ነው ማለት ምንድን ነው የምን ተብሎ ነው ምን ብለህ እያላችሁ እናንተም ልክ እንደማሚ ግራ እንደገባችሁ እርግጠኛ ነኝ። ነገር ግን መሆን ስላለበት ነው ይሄን ነገር ያደረግኩት። ውድ ቤተሰቦቼ ከልብ ነው መወዳችሁ፣ ከልብ ነው ማከብራችሁ። ማሚ ምን ልጋብዝሽ ዛሬ በየአይነት ስንት አይነት ልጋብዝሽ? ማለት በየአይነት ሞልቷል፣ ግን ባለ ስንት አይነቱ ልጋብዝሽ? አይ እኔ አላውቅም፣ ብቻ በየአይነት ይሆን መቼ የሚያው። ዛሬ ጾም ላይ ነው የመጣሁት። ታድላለህ እኮ አንተ። ታዲያስ እኔ ሲጀመር ከዚህ ቁረጥ እንዳትባል፣ ጾም ላይ ነው የመጣሁት። ለማንኛውም ተጨነቂ አስጨነቅኩሽ። ሽራሽ እንዳታስቢ ምንም ነገር እና አሁን ያው ልብስሽን ቀይሪና ፏፈሽ በይና እንሄዳለና ወደ ካለቀ በኋላ ሁሉ ነገር የምነግራችሁ ይሆናል። ውድና የተከበራችሁ ቤተሰቦች እስከዚህ ደቂቃ አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እየወደድኳችሁ እየአከበርኳችሁ ነው የምንለያችሁ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።